አብዛኛው በዚህ ሕይወት ውስጥ ያለ ሰው ተደፍሮ ነው ወደዚህ ሕይወት ውስጥ የገባውና ለዚህ ነው መጥፎ የሚሆኑት። በጣም በቀል ውስጣቸው አለ። በሽተኛ ከሆኑ በሽታ እንትን ማስያዝ ነው የሚፈልጉት ኤች አይ ቪ እመንተኛ እንኳን ሆኖ ከአንተ ጋር መተኛት ነው የሚፈልገው። ምክንያቱም ውስጣቸው ያለው በቀል። አብዛኛው ማለት ተጋብቶ የሚኖሩ በነገራችን ላይ ማለት ነው ካፕልም ሆኖ ካፕል ማለት ገርል ፍሬንድ ቦይ ፍሬንድም ሆኖ ሌላ ሰው ጋር ያገኙ በቃ እንዴ ተጣብሶ ማለት ነው። ልክ አንተ ገርል ፍሬንድ ይዘህ የጮኝነት ጊዜ ከሴት ጋር እንደምታሳልፈው ልክ እንደዛ ካፕል ይባላል። ካፕል ሆኖ ቢኖርም ማለት ከዛ ነገር ብዙ ነገሮች ነገር ይል ሰው እና ይሄንን በዚህ ፌስቡክ ሰው ማናገር እንደሌለብኝ እና የእሱን ስልክ አውቁቱ አሳየኝ። ታናሽታለች። እኛውን አረብ ሀገር ነች እና ገርማል ትምህርት ቤት ጥሩ የሚባል ላይፍ የለኝም ማለት ይህን ያህል የሚወራለት ነገር የለኝም ግን ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለ ነው ዛሬ በህይወት መንገድ አንድ እንግዳ ጋር ልንጫወት ወደናል ከኖረው ካሳለፈው ከህይወቱ እንግዲህ ዛሬ ከኔ ጋር እንጫወታለን። መልካም ቆይታ። እናንተ ፕሮግራማችን ላይክ ማድረግ አትርሱ፣ ሰብስክራይብ እያደረጋችሁ ቤተሰቡን ሼር እያደረጋችሁ ወዳጅ ዘመዳችሁ ጋር አድረሱልን፣ አስተያየት ጻፉልን። እናንተ የምታደርጉት መልካምነት ሁሉ ለፕሮግራሙ መቀጠል እድል ፈንታው ነው እና ከቅጣት መጥተናል። እስቲ አብረን እንቆይ። እንኳን ደህና መጣ፣ እንኳን ደህና ቆይ። ዛሬ እንግዲህ ከሀበሻ ጨዋታ ጋር ልናወራ ነው። ምንድን ነው በህይወት ውስጥ የገጠመ ነገር ማለት። ከዚህ በፊት የፕሮግራም አይቸው ነበር። አንድ ወዳጅ የምለው ሰው ማለትም፣ ማቆ ሰው እዚህ ፕሮግራም ላይ ቀርቦ ስለ ታሪኩ ሲናገር ያው ከእኔ ታሪክ ጋር ይመሳሰላል ና ስሜት የነካኝ ማለቴ ባወጣው ብናገር ብዬ ነው። እዚህ የመጡት በቃ በኛ በዚህ በዜጋዊ ውስጥ ቦተም ማለት ፒዮር ቦተም ነው ካለ ፒዮር ቦተም ነው። በቃ ሴት ነው፣ ምንም ነገር እሱ ራሱ ሰውነቱም ማለት የወንድ ተፈጥሯዊ ሰውነቱም ለነዚ አይነት ነገር አያቆምለትም። በቃ መደረግ ብቻ ነው የሚፈልገ። ከዚህ ውጭ ቨርስ የሚባሉ አሉ ማለት ቨርስ ደግሞ አለ ቨርስ ደግሞ ማለት ሁለቱም ማለት ነው። ያደርጋልም ይደረጋልም ማለት ነው። ከዛ ይህን ትጠይቃለህ። ከዛ በኋላ ደግሞ በጣም የሚገርም ነው ጓማር አሁን ሁሉንም ነገር አስሻሽሎት የመጣውን አፕሊኬሽን እነግርሀለሁ ስሙን ባልነግርህም፣ ኦኬ ግን እነግርሀለሁ። ግን እዛም ላይ እኛ ምን ተጠቀማቸው ነገሮች ነበሩ ማለት ምን ወፍራም ነው ወይ ማለት የሰው ምርጫ አለ። ኦኬ የሚጠይቁህ ነገር አለ ማለት እኛ ሀገር ገር ያለን አይመስልህም። ኪሎ ግራም ትጠይቃለህ። ሴንቲሜትር ቁመትን ትጠይቃለህ፣ ከለር ጠይቃለ። ገብተዋል ኮንቨርሴሽኖቹ ሙሉ ስላለ አሁን የፌስቡኩን ላሳይ ይችላሉ። ስጀምርልህ ከደሃ ቤተሰብ ነው የተወለድኩት ማለት አነስተኛ ከሚባል ምግብ እንኳን በቅጡ ማሟላት ከማይችል ቤተሰብ ነው የወጡት። ታናሽ አለችኝ፣ አሁን አረብ አገር ነች። እና ግርማል ትምህርት ቤት ጥሩ የሚባል ላይፍ የለኝም። ማለት ይህን ያህል የሚወራለት ነገር የለኝም። ግን ያው በመጣላት በቃ ጸባይ በጎደለው መልክ ነው የምታወቀው። ወደ ሰባተኛ ክፍል ምናምን አካባቢ ነበረ ትንሽ የሆነ ማይሆን ነገር የተፈጠረው፣ ህይወቴ ላይ ጠባሳ የጣለብኝ ነገር እስከ ዛሬ ድረስ ደፍኛው የኖርኩት ነገር የተፈጠረብኝ። እናም ያው እንደ ነገርኩ ጥሩ ስም የለኝም ትምህርት ቤት ውስጥ በጸብ በሶስት ነው የምታወቀው ያው ቤተሰቦቼም ችላይ ማለት ነገር አለ የራሳችሁን ነገር ማሟላት የቤት ነገር ስለሆነ ብዙም እንክብካቤ የለም እና ሰባት ያ ክፍል እንደተጀመረ አካባቢ ወደ ዳር ብሞስጠው ወደዛ ይሆናል ና ብላክ ሊስት ላይ ተጽፌ ነበር። ኢቭን ከመጣላት ከማስቸገር አንጻር ብላክ ሊስት ላይ ተጽፌ ነበር ና ቃለ ቤተሰቦቼ የማልነገርኳቸው ምን በየል ያው ከትምህርት ቤት የመባረሩ ነገር መጣ። ያው ለቤተሰቦቼ አልነገርኳቸውም፣ ምክንያቱም ለራሳቸው የሚሮጡ ስለነበሩ ያው ለእኔ ብዙ እንደምታ አይሰጠኝም። ጀስት እኔም ለእንደዚህ አይነት ነገር ብዙም ቦታ አልሰጥም፣ አልጨነቅም ነበር እና ወደ ሱስ አለም ተቀላቀልኩኝ። ማጨስ ተጀመረ። እየተላለ መቃም ተጀመረ። አረቄ መጠጣት ተጀመረ። ዊድ ሀሽሽ መጠቀም ተጀመረ። በዛ ማል ነው የህይወት የማረሰው ጠባሳ የተፈጠረብኝ ያችን ወቅት ነበረ። የስንት ያክፍል ተማሪ ነበርክ? የሰባት ያክፍል ተማሪ ነበርኩ። ሰባተኛ ክፍል እንደተጀመረ አካባቢ ነው። ዳር ላይ ብላል ውስጥ ገብቼ፣ ያው ከትምህርት ቤት ስባረር እዚህ ውስጥ የገባው ምን እኩያ ጓደኞች ነበሩ። እንደዚህ ማለት ይህንን ማለት ሰዎች አንዳንድ ጊዜ የጓደኛ ግፊት ተነሳሽነት፣ የውስጥ ፍላጎት የምንለው ነገር አለ እና ለእንደዚህ ቅርብ እንድትሆን ያደረገ፣ በተለይ ለሱስ ቅርብ እንድትሆን ያደረገ ጓደኞች ነበሩ። አው ያው ጓደኛ ባሌላቸውም ከኔ እድሜ ትንሽ ከፍ ይላሉ፣ ግን የእነሱን ነገር በማየት ነበረ ያን ጭንቀት ወይም ደግሞ ከቤተሰብ እንትን ለመርሳት ያው ክላስም ስለማልማሪ እዛን ጊዜ ወደ እነሱ ነበር የጠጉትና በቃ ስቴፕ ባይ ስቴፕ ነው ወደዚህ ነገር ውስጥ የገቡት እና የሆነች ቀን በአጋጣሚ ከትምህርት ቤታችን አስተማሪ ወይም ደግሞ አንዳንዴ ቤተ መጻሕፍት የሚቀመጥ ይሞ የሚባል ሰውዬ ነበር። ና እንደ ድንገት አረቂ ቤት ውስጥ እንገናኛለን። እሱም እዛ ቤት በተደጋጋሚ እየመጣ ይጠጣል። ና ተገናኘን። ከዛ በኋላ አየኝ። ያው ከቤት ውጥቼ ነበረ በዛን ሰዓት። ውጭ ነበር ማድረው። አንዳንዴ ጎዳና ላይ አንዳንዴ ጓደኞቼ ጋ እና ተቆጣኝ ው ተቆጥቶ ወደ ቤት ወሰደኝ እና በጣም የሚከብድ ነገር ነበረ። ያቺ ማታ ያሳልፍኩት በአሰቃቂ ሁኔታ ነበረ። ማለት ባልጠበቅኩበት እኔ ለመናገር እንኳን ይከብዳል። ግብረስጋ ግንኙነት ፈጸምን። ማለት አስገድዶኛ ያደርገ በጣም ተናደዱኩ አበዱኩ፣ ምን እንደማድርግ ሁላ ግራ አገባኝ። ግን በቃ በዛ ሰዓት አማራጭ አልነበረኝም። የሚሄድበት ሰው አልነበረም። ማለት ራሴን ወቀስኩኝ በጣም ብዙ ነገር ጮኩ፣ አበዱኩ ምንም ልፈጥር አልቻልኩኝም እና ወደ ትምህርት ቤት መልሰሃሉ ይለኛል። ማለት በቃ ይሸመለግነኝ ለመደለል ይደልለኝ ነበረ። ያው በዛን ሰዓት ልጅነትም ነበረ እና አንዳንድ ጊዜ ደግሞ ብር የሚሰጠኝ ነበረ። ይሄ ነገር በተደጋጋሚ ይቀጥላል። አሁ አንድ ሶስት አራት ቀን ቀጠልና፣ ያው ከሌላ አስተማሪዎች ጋር ደግሞ ማገናኘት ጀመረ። ማለት ሌላ የሀብታም ትምህርት ቤት ከሚሰሩ አስተማሪዎች ጋር እኔም ማገናኘት ጀመረ እና በቃ እኔም እንደ ቢዝነስ አርጌ የቀጠልኩት አንዴ ጭቃ ውስጥ ከገባ ሞጪ የለውም እና በቃ ኢቨን አሁን ይቆጨኛል። አሁን ያለውበትን ሳየው ያኔ ያሳለፍኩትን በጣም ይቆጭኛል። እኩዮቼ ተምረው ተመርቀው ስራ ይዟሉ። አሁን ሀያ ሰባት ወደ ሀያ ስምንት አመት እየሄድኩ ነው። እነሱ ያው ተመርቀው ስራ ሲይዙ ምን ነው ፈጣሪ ብዬ የማማርርበት ሰዓት ይመጣል። ለምንድን ነው እንደዚ ነገር ያደረገኝ ለምን እንደዚህ አይነት ችግር ውስጥ ገባው ብዬ የማስብበት ጊዜ ነበረ። በጣም ይከብዳል። ማለት ወንድ ልጅ ሆነ ይህን ነገር ማሳለፍ ይከብዳል። አንዳንዴ የሳስበው ደግሞ በራሴ ጥፋት እዚህ ውስጥ የገቡ ይመስለኛል። ምክንያቱም የቤተሰብ እንችላ ማለት ትምህርት ላይ ብዙ እንትን አለመስጠት፣ ያው ወደ ሱሱ መቀላቀል፣ እዛ ነገር ውስጥ ገብቶ ደግሞ ያው መውጣት እየቻልኩኝ በዛ ሰዓት ግን በቃ አማራጭ ስላልነበረኝ፣ ቃዝ ውስጥ ቀረው። አስተማሪው ከሌላ አስተማሪዎች ጋር ያገናኘኝ ነበር። ሴቶች ይጠራሉ፣ ምን ይላሉ፣ እየገነነ እየባሰ መጣ ጭራሽ እና አሁን ላይ ቆሜ ሳስበው ልጅነት የመመለስ ፈልግ ነበር። የሚመለስ ሆኖ በመልሰው ያህል ልጅነት ያህን ወጣትነት ዘመን ብዙ ነገር ማድረግ በምችልበት ዘመን እንደዛ አርጌ ማለፌ በጣም ይቆጨኛል፣ በጣም ይጸጽተኛል እና በቃ ይህን ነገር ልቤ ውስጥ አንድ ቦታ ይዞ የተቀመጠ ነገር ነው። የማይሽር ጠባሳ ነው። እና እንግዲህ ምንድነው ማንም ሰው በትላንትና መኖር አይችልም። ትላንት የራሱ ነገር አለው። ትላንት በራሱ ትክክል ነው። ዛሬ ላይ ቆመን ስንዳኘው ነው ትክክል አይደለም፣ ትክክል ነው የምንለው። ስለዚህ አሁን ትላንትን ልንወቅስ አይደለም የሚገባ። ሀያ ሰባት አመት ማለት ገና ነህ፣ በጣም መስራት የምትችልበት ከሮጥክ ከወሰንክ፣ በጣም ሰፋፊ ድሎች ያሉህ በጣም ዝግጁ የሆነ ሰዓት ነው። ትልቁ ነገር ምንድን ነው ግን? ያንተ ውሳኔ ይፈልጋል። ትላንትን ማሰብ አይደለም፣ በቃ ትላንት አለፈ። ማንም ሰው በትላንትና ዝናብ ዛሬ ምንም ማድረግ አይችልም። ትላንት ዘንቦ ሄዷል። ማቆርም መያዝም ማስቀመጥም ትላንት ነበር ድሉ። የነገውን ዝናብህን አታበላሸው። ነገ የተሻለ ይሆናል፣ ነገ ጥሩ ይሆናል። ያ ግን መሆን የሚችለው ያንተ ውሳኔ ነው። ያለፉትን ስህተቶች ከገቡ ካወቅካቸው ስህተቶችን ውሻ ወደ ትፋቱ እንደሚመለስ ሁሉ ከዚህ በኋላ ወደ ትፋቴ አልመለስም ብሎ መወሰን ያንተ ፋንታ ነው። እምቢ ማለት ያንተ ፋንታ ነው። አንተ እንቢ ስትል አንተ ኖ ወደዛ ነገር አልመለስም ስትል አትመለስም። ንስር በኃይልና በጉልበት እንደሚነሳ ሁሉ አንተም የባከኑትን ጊዜዎችን ያለፉትን ጊዜዎችን አሁን ካለህበት ሱስ ውስጥ እርግፍ አድርገህ በመተው ወደ ኋላ በሚጎትቱን ነገሮች ሁሉ ከዚህ በኋላ ከእናንተ ጋር ያለኝ ግንኙነት በቃይም ብለህ እርግፍ አድርገህ ውሳኔ ነው። አዲስ ይሄኛው ማንነትን በቁጭት የሚነሳ ማንነት ራሱን ለመለወጥ የሚችል ይህን ስትል ሁሉ ነገር የተስተካከለ የተመቻቸ ይሆናል ማለት አይደለም። ዋጋ ያስከፍላል። ትግል ይጠይቃል። ጠንካራ መሆን ይፈልጋል። ብዙ የማይመቹ ነገሮች ሊደርሱብህ ይችላሉ። ይህን ድርጊት ባደረጉ ሰዎች ውስጥ ጥቃት ሊደርስብህ ይችላል። እነኝን ነገሮች ሁሉ ግን የሚቋቋም ትከሻ አዘጋጅተህ መነሳት ይጠበቅበሃል እንደዛ ሆነ ከትነሳ ታሸንፋለህ። የነገዋን የተሻለ ፀሐይ ማየት ትችላለህ። የነገዋን የተሻለ ብርሃን ማየት ትችላለህ። የነገዋን የተሻለ ድልድይ መሻገር ትችላለህ። ይህ መሆን የሚችለው ግመን ሲሆን ነው፣ አንተ ስትወስን ነው። ካልወሰንክ ለውጥ አይመጣም። በትናንት ነገር ዛሬ የምትጸጸት ከሆነ ከንቱ ነው። በቃ አለፈ፣ ምንም ልታደርገው አትችልም። ስህተት ነው፣ ስህተት ነው አውቀህዋል። ስህተቱ የቱ ጋር እንደሆነ አውቀህዋል። ስለዚህ ከዚህ በኋላ ወደ ኋላ ተመልሰህ ያንን በማሰብ ነገህን አታበላሸው። ስለዚህ ነገን የተሻለ ለማድረግ ዝግጁ ሁን። እንግዲህ ተመልካቾቼ፣ ዛሬ እንግዲህ በወጣትነቱ በልጅነቱ የደረሰበትና ዛሬ ያለበትን ነገር እየነገረኝ ያለው እናንተም የምነግራችሁ ነገር ቢኖር ትላንት የራሱን ነገር ይዞ አልፏልና ነጋችሁ እንዳይበላሽ ጣሩ እንጂ ትላንትና ባለፈው ነገርን ወደ ሕይወታችሁ እየጎተታችሁ ነጋችሁን አታበላሹ። ማንም የሞተን ውሻ የሚጎትት የለም፣ ጥሎት ነው የሚሄደውና ትላንታችሁ እንደ ሞተ ውሻ ቆጠሩት፣ አትጎትቱት፣ ጥላችሁት ሂዱ። ወደፊት ለመሄድ እጃችሁን ዘርጉ፣ እግዚአብሔር አምላክ ደግሞ ይርዳችሁ። ቀረ የምትለው ያልነገርክኝ ሀሳብ አለ? ያው ብዙ ነገር ብዬ ይልሃለሁ እና የሀሶዬ በህይወት ኖሮ በበቀለው የሚል ሀሳብ ነበረኝ፣ ግን ያው ፈጣሪ ከኔ ቀድሞ ወስዱታል እና እንደኔ ወጣቱ ለሆናችሁ ሰዎች ለዛሬ ስትሉ ለነገ ስትሉ ዛሬያችሁን አታበላሹ። ማለት እኔ ያለፍኩበት ነገሮች በጣም ከባዶች ናቸው። ኢቨን እስከ ዛሬ ድረስ የሚጸጽተኝ ነገር ነው። የትላንቱ ህይወቴ እንደማይጠፋ ሳት ልቤ ውስጥ ተተረዳፍ ነው ኔ ቀረው እና ያው ለነጋችሁ ስትሉ ዛሬን አታበላሹት እና አንተም በጣም አመሰግናለሁ። እሺ መልካም እንግዲህ፣ እንግዶቻችን ወይም ተመልካቾቻችን ከእንግዲህ የሰማችሁትን ቃል አይታችሁታል። ለነጋችሁ ስትሉ ዛሬን አታበላሹት ብሏል። ዛሬ ያበላሻችሁት ነገር ነጋችሁን ያበላሸዋልና። የሞኝነት አይነት ዋጋ አትክፈሉ። ጠንካራ ሁኑ። የማይለወጥ የማይሸነፍ የማይቀየር ነገር የለም። ሁሉም ያልፋል። ነገ የተሻለ ፀሐይ ይወጣል። ና በርቱ። ላለሁ እግዚአብሔር አምላክ በተስተካከለው ና በተደላደለው መንገድ ሁሉ ይምራችሁ። በነገር ሁሉ መሳካት ና መስተካከል ይከተላችሁ። መልካም የስራ ሳምንት። ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ወዳጅ ነህ ከሀበሻ ጨዋታ ጋር ነበርኩ። መልካም የስራ ሳምንት። ስም ከሆነ የምታደርገው አንዴ ነው ከዛ ደግሞ ሌላ ሰው ነው የምታገኘው ምን ያክል ሰዎች ያልተሄድ እንደምትችል አሰቡ በጣም ከባድ ነው ገባህ ትልቁ ከባዱ ነገር ይሄ ነው አንድ አንድ በዚህ ህይወት ላይ ያለ ሰው በቀን ሶስት አራት ሰው ሊያገኝ ይችላል ስላሉ ስለማቀ ምን ነገር ገብቶሀል አ አሉ አራት አምስት ሰው ሊያገኙ ይችላሉ ሚስት ሊያደርጉ ይችላሉ ገብቶሀል አ ስለዚህ የአንዱ ሰው ስንት ሰው ጋር ሄዶ ይገናኛል ብለህ ልክ ማሰብ። ከዚያ ምን ያክል የምታደግረው ምንነት ደግሞ አብዛኛዎቹ በዚህ ህይወት ውስጥ ያሉ ሰዎች ኮንዶም መጠቀም እንኳን አይፈልጉ። የሁለት ትልቁ ችግሩ ማለት ነው። አሁን ሴፈን የሚባል ነገር አለ። አሁን ወደ ቀጣዩ ንግግራችን ስንመጣ ግልጽ አደርግልሃለሁ። እሱ ላይ ስለሚያስቀምጠው ማለት ነው። ግን ኖርማል እንደ ኮንዶም እንኳን የማይፈልገዋል። ኮንዶም ሲስታውራቸው ራሱ ኮንዶም አልፈልግም የሚሉ ሰዎች አሉ። ገብተኋላ ህይወት ምን ያህል አደጋ ላይ እንደሆነ እንትን ማለት እና ሁል ጊዜ ጥያቄ አለ ማለት ውስጤ አንድ ቀን ደስተኛ አይደለሁ። በነገራችን ማለት ነው ደስ የሚለ ነገር እኔ አሁን ምነግረ እኔ ብዙ ሰው አግኝቼ አልቅ ማለት ከብዙ ሰው ጋር በዚህ አይነት ሴክሹዋል የሆነ ግንኙነት ከብሱ ጋር አድርጌ የማላቅ ለዚህ በጣም ኮንፈርት ይሰማኛል ማለት ምክንያቱም እሱን ሳስብ ማሰቡ ነው የመጀመሪያ ነው በጣም ነው የሚቀይረኝ በቃ እንደዚህ አይነት ነገር ሳስብ አወራ በጣም ብዙ ግን ወደዚህ አይነት ነገር ወደዚህ ወደ ሴክሹዋል ወደሆነ ወደ ነገር ላይ ለመምጣት ሳስብ ግን ማሰቡ የመጀመሪያውን ነገር ነው ማሰቡ እና ብዙ ሴክል በሆነ ነገር ሜት አድርጌ አላውቅም። ኖርማል ግን በሆነ ነገር በጣም ብዙ ሰዎች ጋር ተገናኝቻለሁ። ፓሪዎች ሲዘጋጁ ይሄዳሉ፣ ሰርግም ሲሆን ይሄዳሉ፣ ይጠሩኛል፣ ይሄዳሉ። ሰርግም አ የሌዝቢያኖስ ውስጥ ሰርግ ነው እዚህ አዲስ አበባ ውስጥ አልነበረ ማለት ይዘጋጃል፣ ይገባሉ፣ አብሮ ይኖራል። በጣም ብዙ ጊዜ መጠርጠር አለብህ። አንድ ወንድና አንድ ወንድ ወይ ኮንዶሚኒየም ውስጥ የሚኖሩ ከሆነ ባልና ሚስት ሊሆኑ ይችላሉ። እኔ ስለማቅ ነው የምነግርህ። ምክንያቱም ይጋባሉ፣ ብዙ ሰርግ ነው ይቻል ሴት በደም ሴቷ ቬሎ ለብሳ እሱ ሱፍ ለብሶ ሚዜዎች አሉ፣ ሴት ሚዜዎች አሉ፣ ወንድ ሚዜዎች አሉ በስነስርዓት ህጋዊነት ባይኖሩ ሰርግ ግን አለ። ብዙ ሰርገን ይጫል የብዙ ሰዎችን ሰርገን እንት ብያለሁ እሚታርግያለሁ በዚሁ ነው የሚጠሩ ፌስቡክ ላይ ይወጣል። ለዚህ እኮ ነው ምን ላይ ብዙ ጊዜ ቴክኖሎጂ በጣም ከባድ ነገር ነው። አሁን ዓለም አንድ ሆኗል። ገብተዋል አይደል አሁን በፊት የምታገኘው ከፌ አሁን ከፌስቡክ የበለጠ አሁንም ቀደም ስናያቸው የነበሩ ንሱ ስታውስ ማርት ነው። ይሄ ፌስቡክ እና ቴሌግራም ግን አሁን ቴሌግራም ግሩፕ አለ። ቴሌግራም የሚባል ግሩፕ ከሙሉ አዲስ አበባ ላይ እና ሙሉ ኢትዮጵያ ላይ ያሉ ዜጋዎች ግሩፕ አለ እና አንዱ ሰው የሆነ ችግር ሲደርስበት እዛ ላይ ፖስት ይደረጋል። ሁሉም ኢትዮጵያ ውስጥ ያለ ዜጋ ወይንም ጌ ያየዋል። ምክንያቱም ብዙ ተከታይ ነው ያለው ያ ግሩፕ በተለይ ቴሌግራሙ ግሩፕ በጣም ከባድ በነገራችን ማለት ነው። ብዙ ኢንፎርሜሽኖች የሚተላለፉት እሱ አሁን ከዚህ ወጥ እንኳን አቁም ያለው ወጣው እንኳን ብትል ፖስት ትደረጋለች ዛሬ በነገራችን ላይ ማለት ነው።